ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። እ አማርኛ ፊደል ያው ተከታታይ ስለመለቅ በቀን በቀን እየለቀኩ ነው። ዛሬ የመጣሁበት ዛሬ የመጣሁበት ፊደል ደግሞ ትንሽ እርዘም እርዘም ያሉ ሆነው ቃል ማለት ነው። ቃል ምሥረታ ትንሽ እርዘም እርዘም ያሉ ናቸው። እናንተ ከኔ ጋር አብራችሁ ታነባላችሁ ማለት ነው። ከባለፈ ጥር ያለ በሁለትም በሶስትም ፊደሎች የተመሰረተ ነበር። ይሄ ደግሞ አምስት ከአምስት በላይ እስከ ስድስት ፊደል በአንድ ላይ ሆኖ የተመሰረተ ቃል የሚገልጽ ነው። እናንተ ከኔ ጋር አብራችሁ በመደጋገም እና እራሳችሁን ለመፈተሽ ትሞክራላችሁ ማለት ነው። እኔ ጋር አብረን እናነባለን። ትከታተላላችሁ ቪዲዮውን ደግሞ ስታዩ ሰብስክራይብ ላይክ ሼር ያደርጋችሁ ተከታተሉ ለእኔ ስለሚጠቅሜ ማለት ነው ሌሎች ደግሞ እንዲዳረስ እንደዚህ ጀማሪ ፊደል ጀማሪ ለማንበብ ገና ለሚጀምሩ ተማሪዎች አሪፍ ነው ይጠቅማቸዋል ብዬ አስባለሁ ና ለእነሱን ድርስ ሰብስክራይብ ላይክ ሸር ማድረግ እንዳይረሳ ማለት ነው ቀጥታ ወደ ቪዲዮ እገባለሁ ማለት ነው ከመጀመሪያው ጀምሬ አነበላችኋለሁ እናንተ እኔ ጋር አብራችሁ ታነባላችሁ መደጋገም አደጋገም እያደረጋችሁ አንደዚህ ስትጨርሱት ሁለተኛ ደግማችሁ ማየት፣ የአጭርም ስለሆነ አያሰለችም ማለት ነው። እናንተ አብራችሁ ተከታተሉ። መልካም ቆይታ ይሆንላችሁ። ቀጥታ ወደ ቪዲዮው ገባለሁ። እሺ፣ ምን ይላል እዚህ ጋ አ ማ ረ ኛ አማረኛ ፊ አማርኛ ፊደል ቃ ለ ቃል ምሥረታ አማርኛ ፊደል ቃል ምሥረታ ይላል ማለት ነው። አማርኛ ፊደል ቃል ምሥረታ ይላል። ከዚያ ወደ ታች ወደ ታች ነው ማነብላችሁ። እናንተ ከኔ ጋር አብራችሁ ታነባላችሁ ማለት ነው። የመጀመሪያው ምን ይላል? ሰ ላ ም ነው በአንድ ላይ ሰላም ነው። መጀመሪያ ለመጀመሪያ ስትጀምሩ ፊደሎችን መቆጠር ነው። የመጀመሪያዋ ድምጽ ከዚያ ለአራተኛዋ መስድስተኛዋ መ ከዚያ ነው ነው የሚለው ይህ መዳረሻ ፊደል ነው። የሆነ ነገር ተናግሮ መጨረሻ ላይ የሚገባ ፊደል ነው። የሚለው ብዙ ቦታ ላይ የሚገባ ነው ማለት ነው። ሰላም ነው። የመጀመሪያው ሰላም ነው ይላል ማለት ነው። እሺ ሁለተኛው ደግሞ ለ ም ን ጠፋ ሽ በአንድ ላይ ለምን ጠፋሽ፣ ለምን ጠፋሽ ይለን ማለት ነው። እሺ ሶስተኛው እ ሽ እ ብሎ እሺ የአፊደል እ የምትለው ማለት ነው። ትዋጣለች ዋጣ አድርጋችሁ እ ሽ ሸ ሹ ሶስተኛዋ እሺ እ መጣ ለሁ እሺ፣ እመጣለሁ። እሺ፣ እመጣለሁ። እሺ፣ እመጣለሁ። እሺ፣ ከዚያ አራተኛ አ ናት። ይች አ ፊደል ሆና ይች የሚጀምረው ማን ነው? አ ል መጣ ሁ ም አልመጣሁም፣ አልመጣሁም። እሺ አምስተኛው ደግሞ ለ ም ን ለምን ጠፋክ? ለምን ጠፋክ? ለምን ጠፋክ? እሺ ለምን ጠፋክ? ከዚህ ይሄኛው መስመር ጨረስነው ማለት ነው። ከዛ ወደ ሁለተኛው መስመር እንሄዳለን። ሁለተኛው መስመር ላይ ደግሞ ምን ይላል? ደ ህ ና ነ ኝ ደህና ነኝ ደህና ነኝ እ ከዛ በሁለተኛው መስመር ይህ ይህች ፊደል እና አደ ፊደል የሚመሳሰሉባቸው ሰዎች አሉና፣ ይህች ፊደል ፊደል ናት፣ ስድስተኛ ላይ የምትገኘዋ ናት። ይህች የዲ አይደለችም ማለት ነው። ይህ ፊደል ናት፣ ይህ የምትለዋ ናት። እና አንዳንዶች ሰዎች ከደ ፊደል ከዚች ፊደል ጋራ ያመሳሰሏታል። እና ስለዚህ ይህች የ የፊደል ስድስተኛ እናት ማለት ነው፣ ስድስተኛ ላይ የምትገኘዋ ይህ መስገ ይመስገን ይመስገን። እሺ፣ ሶስተኛ ለ ም ን ለምን ቀረሽ ለምን ቀረሽ ለምን ቀረሽ። እሺ፣ አራተኛ መስመር አላወቅ ሁ ም አላወቅሁም አላወቅሁም። እሺ፣ አምስተኛ መስመር ና ፍ ቀ ሽ ኛ ል ናፍቀሽኛል፣ ናፍቀሽኛል ይላል ማለት ነው። መጀመሪያ እንደነገርኳችሁ መቆጠር፣ ከዚያ በሁለተኛ ዙር ጨርሰው ማንበብ ማለት ነው። እንደዛ ስታረጉ በቃ ተከታታይ ስታነቡ፣ በዚያው በቃ ፊደሎችን በደንብ እያያችሁ ትሄዳላችሁ ማለት ነው። እሺ ወደ ሶስተኛው መስፈር ገባው ና አራተኛዋ ድምፅ ፍ ቀ ከኛ ል ናፍቀኸኛል ናፍቀኸኛል። እሺ ሁለተኛ መስመር ተባረክ ተባረክ አሜን ተባረክ አሜን። ያው ረጅም ቢሆንም ከመሀል ላይ ክፍተት ቢኖረውም በአንድ ላይ መጀመሪያ ትቆጥራላችሁ፣ ከዛ በአንድ ላይ ማንበብ ማለት ነው። ተባረክ አሜን ይላል በአንድ ላይ ማለት ነው። ይህ በአንድ ላይ ነው የሚነበብ። እሺ ተባረክ የሚለው ራሱ ተማረክ የሚለው አንድ ቃል ነው። አሜን የምትለዋም አንድ ቃል ነው። በአንድ ላይ ሲነበብ ግን ተባረክ አሜን ይሆናል ማለት ነው። እሺ ተ ረ ድ ቸ ሀ ለ ሁ ተረድቸሃለሁ፣ ተረድቸሃለሁ። እሺ ተ ረ ድ ቸ ሻ ለ ሁ ተረድቼሻለሁ ተረድቼሻለሁ። መደጋገም ካፍ ላይ መደጋገም። እሺ ከዛ አ ል መለስም አልመለስም አልመለስም አልመለስም ይላል ማለት ነው። እሺ ከዛ መኪኖች መኪኖች መኪኖች መኪኖች፣ እሺ አ ሌ ጋ ዎ ቼ አልጋዎች። እነዚህ ብዙ የሆነ ነገር መግለጫ ናቸው። ብዙ ለሆኑ ነገሮች ቼ ቼ፣ ዎች ዎች የሚለው ቃል ሲጨመርበት ለአንድ ሳይሆን ለብዙ ነገር የሚገልጽ ቃል ነው ማለት ነው። መኪኖች አሁን የብዙ መኪና፣ አልጋዎች ደግሞ ሁለት ሶስት ከዛ በላይ የሆነ አልጋ ማለት ነው። አልጋ ብቻ ከሆነ አንድ ይሆናል፣ ወይም ደግሞ መኪና ከሆነ አንድ መኪና ብቻ ይሆናል። ች ከተጨመረች ለብዙ ይሆናል ማለት ነው። መኪኖች፣ አልጋዎች። እሺም፣ አ ስ ገ ቢ ኝ አስገቢኝ፣ አስገቢኝ። እሺ፣ አ ስ ወ ጣ ኝ አስወጣኝ፣ አስወጣኝ። እሺ ከዛ ትክክለኛ ትክክለኛ ትክክለኛ ይሄ አሁን እነዚህ ጊዜ ጋር ሁለቶችን ፊደሎች የከ ፊደል ከ ከ የሚሉት ናቸው አይደል ሁለቱንም መጥራት ነው። መዝለል አይቻልም። ብ ከዛ ከ ከ ከዛ ለ ኛ አሁን አንዳንዶች ተማሪዎቹ ጀማሮች ተማሪዎቹ ፊደሩ ተመሳስሎ ሲመጣ የሆነ ለመጥራት ከፋቸው ስለሚቸግራቸው ትንሽ ያስቸግራል፣ ግን ሁለት ጊዜ መጥራት ማለት ነው። ትክክል እና ክክለኛ ትክክለኛ ማለት ይቻላል ማለት ነው። እሺ፣ ከዛ ተ ስ ፋ አ ለ ኝ ተስፋ አለኝ፣ ተስፋ አለኝ። አሁን ለምሳሌ እዚህ ጋር ተስ፣ አሁን ሰፊደል ይቺ ስድስተኛዋ ድምፅ ናት። የሰፊደል ስ ምትለዋ ስድስተኛ ላይ ቀጥ ያለ ዚያናቷ ቀጥ ያለ ነው። ይቺ ደግሞ ጠመ መያዣ ነው። ተስፋ እዚያ አለኝ፣ በአንድ ላይ ተስፋ አለኝ። ተስፋ የሚለው ብቻውን ይነበባን፣ አለይ የሚለው ብቻውን መነበብ ይችላል። ግን በአንድ ላይ ተስፋ አለኝ ረጅም ስለሆነ ማለት ነው። ረጅም ቃል ነው። እሺ ከዛ መ ል ካ ም መልካም ይላል። አ ስ ተ ሳ ስ ብ መልካም አስተሳሰብ። ያው አሁን ረጅም ነው የሚባል ነው። ፊደሉ ረጅም ሆኖ ግን ቃል አጠር ያለ ሆኖ ረጅም ሆኖ ቃል ማለት ነው። ረጅም ቃል መልካም አስተሳሰብ መልካም አስተሳሰብ ይላል ማለት ነው። እሺ ከዛ ደግነት ደግነት ለራስ ነው። ደግነት ለራስ ነው። ደግነት ለራስ ነው። አሁን ደግነት አንድ ለራስ ሁለት ነው ሶስት በአንድ ላይ ደግነት ለራስ ነው። እርዘም ያለውን ቃል ምስረታ በአንድ ላይ ስታነቡት ደግነት ለራስ ነው የሚል ቃል ይወጣዋል ማለት ነው። ይህን ካንበባችሁ ረጅም ረጅም ጽሑፍ ለማንበብ አይከብዳቸውም። ምክንያቱም ከዚህ የረዘመ አረፍተ ነገርም የለም። ይሄ ራሱ ቃል ሆኖ ረጅም ስለሆነ ማለት ነው። እሺ ከዛ ስነ ምግባር ስነ የምትለዋን ብቻዋን ታነባላችሁ። ስነ ስ ብሎ ነ፣ ምግባር ስነ ምግባር፣ ስነ ምግባር። እሺ ስ ም ም ነት፣ ስምምነት። አሁን ለምሳሌ ም ም ሁለት የመጣ አይደል? ም ሁለት የመጥራት ነው። ስ ስ ስድስተኛ ስ ካላቸው ይሰሳታል። ስ ም ም ነት፣ ስምምነት፣ ስምምነት ይላል ማለት ነው። ሲሚ መስላን የዛሬ ቪዲዮአችን ትንሽ እርዘም ያለ ነው። እናንተ ከኔ ድምፁን እየሰማችሁ የኔን ድምፅ አብራችሁ ከኔ ጋር ተከታታይ ማለት ነው። ጀማሪዎች በተለይ ከኔ ጋር አብራችሁ ማለት ነው። ትንሽ ትንሽ የምትሞክሩ አጫጭር ፊደል የምትሞክሩ ይህንን ለማንበብ ከኔ ጋር እየደጋገማችሁ ካነበባችሁ በደንብ ታጠናክራላችሁ ማለት ነው። ተከታታይ ቪዲዮውን በማየትና በመከታተል ከመጀመሪያው ጀምራችሁ ቪዲዮውን በመከታተል ለማንበብ ብዙ አትቸገሩም። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በውስጥ መስመር መማር የምትፈልጉ ከዚህ ላይ ባስቀምጡላቸው ስልክ ደውሉልን፣ እኛ እንመልሳለን ማለት ነው። በውስጥ መስመር እናስጠናለን እንደ ኢሞቢ ቴሌግራም፣ እናንተ ደውሉልን፣ እኛ እንመልሳለን፣ እናስተምራለን። ሀይበሉን ማለት ነው። የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንመለስ ሰላም ሁኑልኝ፣ መልካም ቆይታ ይሆንላችሁ።